አንቺ ከኔ ተለይተሽ ከኔ ተለይተሽ ቤት ተከራይተሽ ስለምትኖሪ የማንም ጎረምሳ ቤትሽ ድረስ እየመጣ የማንም ጎረምሳ ሳታገኝ ገባሽ። ምንም ቢሆን ፍቅረኛሽ ነኝ። አደብ ገዝተሽ ትኖራለሽ። አደብ ገዝተሽ ኖሪ። መጀመሪያ ነበር የማሰብ የነበረብሽ። ፍቅር አልያዘህም፣ አልያዘህም፣ ፍቅር አልያዘህም። እልህን ያዘህ። ሰው ይታይሻል። እዛ ጋር ቀራ በይ። ይታይሻል እስቲ ጩሂና፣ የሚሰማሽን ሰው ያለው፣ ጩሂ፣ ጩያ፣ ጩሂና፣ የሚሰማሽን ሰው ጩሂ። እስቲ ይህ ሰው ያለ፣ አረ ድረሱልኝ፣ ይህ የሰው ያለ እፈልጋለሁ። እባክሽ፣ በቃ እልህ ይብቃሽ። በእልክ ይሄድሽ። ክርስቶስን እልሻለሁ፣ አንድ አመት እዚህ ያስቀምጥሻለሁ። እኔ ድጋሚ መመለስ አልፈልግም። እኔ መጫወቻ ነኝ እንዴ? ስታይኝ ወይ ስታይኝ፣ የምሬ ነው እየተጫወትክብኝ እኮ ነው። እሺ ማንም ላት የሚፈልጋቸው የለም ብለን ያገትክኝ፣ ለምን አገትሻል? አይታይሽም ያለኝ ፍቅር ላንቺ

ሰላም እንዴት ናችሁ? ወድና የተከበራችሁ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት ያው ብዙዎቻችሁ የትናንትናውን ቪዲዮ አይታችኋል፣ ትናንትና የተፈጠረው ነገር አይታችኋል። እና ላይክ እናንተን ለመሸወድ ወይም ደግሞ እናንተ ላይ እንትን ለማለት ሳይሆን ኦሬዲ ሁሉ ነገር ግልጽ እና ተአማኝ የሆነ ነገር ነው የሰራ ነው። ትናንትና ለምን ካላችሁ ያው ለምሳሌ እንዲሆናችሁ ይህን ሽርጥ ብዙዎቻችሁ ታቁታላችሁ። ከዛ ባለፈ ደግሞ ብዙ የሚያስታውቁ ነገሮች አሉ። በመጀመሪያ ግራ እንዳትጋቡ ስለምፈልግ ነው። ትንሱን ትናንትና ተጠልፋለች ተጠልፋለች ስላችሁ ያው የተጠለፈችበት ብዙ ምክንያት አላት። ምክንያቱም አንዲት ሴት ያው ፍቅረኛዋ የሚላትን ነገር ማትሰማ እሱን ማትቀበል ከሆነ አንድ ፍቅረኛ የሚወስነው ውሳኔን የወሰንኩት ብዬ አስባለሁ። ማናችሁንም ለማስከፋት ምናን አይደለም። ምክንያቱም እቺ ልጅ ማለት እያደረገችው ያለችው ነገር ልክ ስላልሆነ እየሆነ ያለው ነገር ልክ ስላልሆነ ማለት በቃ ደስ አይልም። ምክንያቱም እሷን እኔ ከወንድም ጋር ማየት አልፈልግም፣ ከማንም ሰው ጋር ማየት አልፈልግም። ስለዚህ ያ ነገር ውስጤን ስላናደደኝ ኦኬ፣ እሷ ተከራይታ ስለምትኖር እሷ እንኳን ባትፈልግ እነሱ እየመጡ እንደዚህ የሚያገኟት ከሆነ እኔም ነገ ለነገ ህይወቴ እሰጋለሁ ለዛ ከምሰጋ እንግዲህ በግልጽ ሁላችሁም እያያችሁ ትንሱን ጠልፊያት አለው። ጠልፊያት ጠልፌም ክላስ ነው ያስቀመጥኳት። የክላስ ክላስ የሚያስፈልጋትን ነገር በሙሉ እያሟላውላት ማለት ያው እኔ ሳልሆን የአክስቴ ልጅ አለች፣ እሷን የሚያስፈልጋትን ነገር እያደረገችላት ነው። ያው ዛሬ እንደውም ቁርስም ምንም አልበላም ምናም ብላለች። ምክንያቱም ማን እንደዚህ እንዳደረጋት ስለማታቅ በጣም ደብሯታል ማለት ነው። እና ላይክ እስካሁን ድምፄን ምናምን አይታችሁ ከሆነ ድምፄን በጣም ቀይሬ ነው ሳወራት የነበረውና ጭራሽ እኔ እንደሁም ኳታቅም ምክንያቱም ያው ስለደነገጠችም ማለት ነው እና ዓይኗንም ስላሰር ነው ምንም ስለ እኔ የምታውቀው ነገር የለም። ግን ደግሞ እኔ ነኝ ያፈንኳት። ያው ብዙቻችሁ ቪዲዮ ላይ ስለገመታችሁ ግልጽ ስለሆነ ምንም እንትን የሚባል ነገር የለውም እና ዛሬ ነው እኔ ማንነቴን ማሳያት እና ማንነቴን ስታየው ምን ልትለኝ እንደምትችል አላውቅም። ግን የፈለገ ነገር ቢፈጠር ከእንደዚህ አይነት ስርዓት አልባ ከሆነ እነዚህ ሰዎች ደግሞ እንደዚህ እየመጡ የሚያገኟት ከሆነ ዛሬም ነገም ማለት በቃ ማድረግ ያለብኝ ውሳኔ ይሄ ነው። ከዚህ በኋላም ከሁኔታዎች ማትቆጠብ ከሆነ አሁንም ቢሆን እንዲች እዚች ቤት ቁጭ ብላ የምትከርም ይሆናል ማለት ነው። ትምህርት ምናምን እንዳትል ያው ለትምህርቷም የሚያስፈልግ ነገሮችን አስቀምጬላታለሁ። ከዛ ባለፈ ያው ከትምህርቷ ውጪ የሚያሳስባት ነገር ያለ አይመስለኝም እና ለሁሉም ነገር አስተካክዬላታለሁ እና ቤተሰቦች አንዳንዶች ማን ነው ምናም ብላችሁ ግራ የተጋባችሁ ሰዎች ማንም አይደለም፣ እኔው ራሴ ነኝ። ግራ ያልተጋባችሁ ደግሞ ያወቃችሁኝም ሰዎች ልክ ናችሁ። ምክንያቱም ያው ከዚህ ቀደም ሁሉም መቼስ ልብሴ ብዙዎቻችሁ ታቁታላችሁ። እና ከዛ ከዛ አንጻር ግልጽ እንደሚሆንላችሁ ተስፋ አለኝ እና ውድና የተከበራችሁ ቤተሰቦች በዚህ ውሳኔ እንደማይደብራችሁ እርግጠኛ ነኝ። ሁላችሁም እንደምትደግፉኝ፣ ከጎኔ እንደምትሆኑ እርግጠኛ ነኝ እና ለትንሽ ጊዜ ስጠፋባቸው ጊዜ ያው እሷን ብለው ከሌላ ሀገር የመጡ ሰዎች አደብ ገዝተው ያርፋሉ ብዬ በማሰብ የተነሳ ነው ይሄንን ነገር ያደረግኩት። እንዳይደብራችሁ፣ እንዳትቀየሙ። አንዳንድ ያው ፍቅራችሁ ለማዳን የምታደርጉት ነገር ነው ይሄ ነገር ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦች ብዙዎቻችሁ ሰሞኑን በተለይ የእህታችን የሩታ ቤተሰቦች በጣም በጣም ከልብ አመሰግናችኋለሁ። በዚሁ አጋጣሚ በጣም ልዩ ሰዎች ናቸው። ከ114900 ተነስቶ አሁን 118100 አስገብታችሁኛ ኦልሬዲ ከ 3110 በላይ ሰብስክራይብ በሩታ ቤተሰቦች ባልኳችሁ መሰረት ለእሷ 5ሺ ፎሎወር ካገኘው 5 ሰብስክራይብ ካገኘው ለእሷ ስጦታ ስጣታለሁ ብዬ ነበረ። ነገር ግን 3000 ምናምንም ቀላል አይደለም። ስለዚህ ለእህታችን ስጦታውን የሚሰጣት ይሆናል። ያው ትንሽ ጊዜ አሁን ያው እሷም ካለችበት ሁኔታ አንጻር ላይክ ለእነዚህ ላይ መቻት ስለሚችል ኦረዲ እህታችንም ስለደረሰች ትንሽ ጊዜ ነገሮችን አስተካክዬ ያልኳትን ቃሌን የምፈጽም ይሆናል። እህቶቿ የእሷ ውዶች፣ በጣም የምታበረታቷት ከጎኗ ሆናችሁ ብዙ በቃ ስፖርትም ተደርጓት አለን የምትሏት እህቶቿ፣ ከልብ ከልብ ከልብ እንወዳችኋለን። እኔም አመሰግናለሁ። ትለዩብኛላችሁ በጣም በጣም በጣም ስላደረጋችሁት መልካም ነገርም እስከ ዛሬም ድረስ ስላደረጋችሁት መልካም ነገር ሁሉ ከልብ አመሰግናለሁ። 118 ሺህ ገብተናል። እንቀጥላለን እንደተባለው አንድ 120 ሺህ እያለ ይቀጥላል። ቤተሰቦች ሁላችሁንም እንግዲህ ከልብ እናመሰግናለን። እንኳን ወደ አላዛር ወደ አላዛር ዩቲዩብ ቻናል በሰላም መጣችሁ። ዌልካም ማለት ፈልጋለሁ እና ውድና የተከበራችሁ ቤተሰቦች ያው ትንሱ ያለችበትን ሁኔታ እንዲሁም ደግሞ አይኗን ፈትቼ ለአውራት ያለውን ነገር በግልጽ ልንገራት። ተከተሉኝ ማለት ነው። አይ ፍታኝ፣ አንተ ለምንድን ነው የምታሰቃየኝ? ለምንድነው? ቁርስ ማታ አልበላም፣ አልፈልግም፣ አልፈልግም። አይኔ ፍታኝማ። እንደውም ምን አድርጊ ነው የምትለኝ?

እንኳን እንደዚህ አይታሰርም። እሺ፣ አላዛር ቤት ውስጥ ምንድነ የምታደርገኝ? ስሚኝ፣ አንቺ እያደረግሽ የነበረው ነገር ልክ ነው? ምን ያደረግኩት እኔ? ምንድን ያደረግኩት አትበይ። ምንድን ያደረግኩት ንገረኝ፣ እስኪ ንገረኝ፣ ምንድን አጠፋሁት? ንገረኝ። አንድ ነገር ልንገርሽ። አንቺ ከኔ ተለይተሽ ከኔ ተለይተሽ ቤት ተከራይተሽ ስለምትኖሪ የማንም ጎረምሳ ቤትሽ ድረስ እየመጣ የማንም ጎረምሳ ሰዓት ታገኝ እና ታዲያ፣ አንተ ቤት ልታኖረኝ ነው? ስሚኝ፣ ለእኔ ብሎ ነው ከዛ ድረስ የመጣው ምናምን የሚል አጉል መጨማለቅ ካንቺ አልፈልግም። እሺ፣ ገባሽ? ምንም ቢሆን ፍቅረኛሽ ነኝ። አደብ ገዝተሽ ትኖሪያለሽ። አደብ ገዝተሽ ኖሪ። መጀመሪያ ነበር የማሰብ የነበረብሽ። ይህ የመጨረሻ ማስጠንቀቂያ ነው። በሰላም ከዛ፣ ስሚኝ፣ አፍሽን አትፈጪ በሰላም ወጥተሽ ተንቀሳቅሰሽ መኖር የምትፈልጊ ከሆነ እኔ በምልሽ ትዕዛዝ ነው ምትመሪ ስሚኝ ያለ በለዚያ ፍቅር አልያዘህም፣ ፍቅር አልያዘህም። እስኪ ምን እኮ የፈለግኩትን ማድረግ እንደምችል ታውቂያለሽ። እስኪ ምን እንደምታደርገኝ ደግሞ እስኪ ምን ታደርገኛለሽ? ምንም ባላረግሽም እዚህ ትቀመጫለሽ። የማንንም ጎሮም ሳታገኝ ገባሽ? አልቀመጥም ብለሽ ምን ልታመጪ እስኪ ንገሪ። የምታመጪ ነገር አለ ቀራበ ይታይሻል። እስቲ ጩሂና የሚሰማሽን ሰው ያለው ጩሂ፣ ጩያ፣ ጩሂና የሚሰማሽን ሰው ጩሂ። እስቲ የሰው ያለ! አረ ድረሱልኝ፣ የሰው ያለ! ምንም እንደማታመጫወትሽ አይደል? እንጂ ምንም ነገር እንዲገባሽ ፈልጋለሁ። አንድ ነገር እንዲገባሽ ፈልጋለሁ እባክሽ። በቃ እልህ ይብቃሽ። በእልህ ሄድሽ ክርስቶስን ልሻለሁ አንድ ዓመት እዚያ አስቀምጥሻለሁ። ለኔም ላንቺ እልህ አይበጀንም። በቃ የድሮ ፍቅራችንን እንመለስ።

የምታረገው ነገር እኔ አውቀ ይሁን ሳታውቅ አላውቅም። የምታረገው ነገር እኔ በጣም እየገረመኝ ነው፣ በጣም እያስገረምከኝ ነው ነበር። ምን ይገርምሽ? እኔ ምን ማለት ነው? ከቤቴ አፍኖ ይዞ መምጣት የእርሽበት ያለው መንገድ ልክ ስላልሆነ ለህይወት የሰጋውኝ እንችንሽሽ መጣው ካላለ እሺ ቤቴን ቆልፈዋል፣ ስልኮች አንተ ጋር ናቸው። ባይሆን ቪዲዮ አልጭንም እኮ ምን ያላ ዛሬ የምሬን ነው። ጤነኛ ነክ አይደለም። እሺ፣ ምንድነው የተፈጠረብህ? ምንድነው የሆንክ ያለው በቃ አሁን እሺ፣ ያች ሴት ኬት የመጣች ናት። አሁን ደግሞ ስለሷ አገባች እሷ ቤተሰብ ናት። እኔ ቤተሰብት ሆና አያገባኝም። እሱን ግን እኔ እነዚ አምጥቶ ልጅቷ ራሱ ተጨነቀችኮ ለእንደምት ተጨነቀ አንቺ አንቺ አይገባሽም። እንደኔ ፍቅር አይገባኝም። እንደዚህ በእንደዚህ አይነት ሁኔታ እየሰው ፍቅር አይገባኝም። እኔን በማሰቃየት ነው እንዲፍቅር የምታሳየኝ። ራስህን ለውጥ። ራስህ ራስህ ወሬ ለውጥ። እዚህ ከመጣቂያ ለደር ምን የተበላቸው ምን ምን ላይ የጎደለው ምን? ለውጥ ለውጣት ነው ነው እጄን እንኳን ቢያንስፍት ለውጥ፣ ለውጣት በይ ነው የምልሽ። ምን ለውጥልሽ፣ ራስህ ምን ራስህ ሆነ። ካጠገብ ያሉትን ሴቶች አባር። የታል ሴት ነው ያጠገብ ከተገቢ ያሉት ሰው ወንዶች አባሪ እንጂ እኔ አንድ ነው። እሱም ደግሞ ጓደኛዬ ነው። አረባ እሱ ነው የራስህ ማለት እዚህ ትቀመጫለሽ። አልቀመጥም። እሺ ከቤት እጄን ፍታኝ። እግዚአብሔር ነው ብሬ ነው ማለት ነው ያ ነገር ውስጥ እኮ

ምስማ እስኪ ተናግረኝ፣ ምን አርጌ ምትለይ ምንድን ማድረግ ያለብኝ ነው? በዙሪያ ምን ጎረምሳ ያየኸው? አንድ ጓደኛ ነው እሱ። ደግሞ ሂድና ተመልሰ ከአንቺ ጋር የድሮ የሚሰሩ ሰዎች የት አሉ? ታዲያ እሱ ብቻ ነው። ታዲያ መጣ እንደምታደርገው ነገር መጣ፣ ሊያገኝህ ስሚኝ። ወይ እኔ እገልጽ፣ ንገሪኝ፣ የማትፈልጊኝ ከሆነ ግን እንላዬ ብላ በስነ ስርዓት ኑሪ። አይደለም ሰው ከተለያየ ዋለለም እንደሚገናኘው። ምንድን ነው ከእኔ የምትፈልገው? የቀረ ነገር አለ? እኔ ጋ ያስቀመጥከው ነገር አለ? አዎ። ምን አስቀምጠሃል? አንቺ እየሰማሽኝ ነው አይደለ? ምንድን ነው የምሳማ ተናገር። በቃ የቀረ ነገር ምናምን ሳይሆን አንቺ ትቀርኛለሽ። በቃ እኔ ያለ አንቺ መኖር አልችልም። አይገባሽም እንዴ? አይገባኝም እኔ በማሰቃየት ነው እንዴ? ምንም አርግ፣ ያላሰቃየ። እሺ ሻርፕ ከአንገቴ ላይ እንትን በልልኝ፣ አውጣልኝ። ስሚኝ፣ በሀሳብ ተስማሚ አላዛር። እሺ ሻርፑን በእናት ከአንገቴ ላይ አውጣልኝ፣ እየከበሬ ነው አንገቴ ላይ። የኔ ፍቅር ስሚኝ፣ አልተረዳሽኛም። እኔ እጅግ በጣም ነው የማፈቅርሽ

ተስማማች ገና ለገና ከወንድ ገመጣች ብለህ ቀንተ ነው እንደዚህ እንት ነው የምትለው? አው በቃ ቀን ነው እሺ ቀናለሁ። እሺ ምን ይጠበስ? ለምን ቀን ነው እሺ ቀናለሁ። ስለማፈቅርሽ ኮኒ ቀን ነው እናትን ሳያት ቀን ብለ አታስብም። እና ስቀንተሽ ምን አረክሻንሽ ታውኩ ይሄ ነው አትሽ እንለያይ ያልከው ግን አንተ ነህ እንለያይ ያልከው አትንቀኝ። ሲጀመር ቁጭ ብለህ አውራኝ አልፈልግም። አትንቀኝ፣ በቃ አትንቀኝ፣ ቁጭ ብለህ አውራ ያንቺ ፍቅር አይተሽዋል። ለምንም ያንቺ ፍቅር አትበል። አላዛር አትንካኝ፣ ስትኮችም ሳምራ ልሽ ኔ ፍቅር እንለያ ያልከው እኮ አንተ ነህ። የተለየኸኝ እኮ ፈልገህ አንተ ነህ። እሺ እንለያ ያልኩሽ አሁን ደግሞ እንታረቅልሻለሁ። ተለያይተናል። እኔ ድጋሚ መመለስ አልፈልግም። እኔ መጫወቻ ነኝ እንዴ? ስታይኝ ዋክ ወይስ ስታይኝ የምሬ ነው? እየተጫወትክብኝ እኮ ነው። እሺ ማንም የላት የሚፈልጋት የለም ብለህ ነው ያገጥክኝ? ለምን አገጥሻለሁ? አይታይሽም? ያለኝ ፍቅር ላንቺ፣ እውነቴን ቃል ነው የምነግርሽ። እማ ከልባ ፍቅርሻለሁ። ከአንቺ ጋር እንደ ድሮው ነው የምፈልገው ግን አንቺ ካልፈለግሽኝ በግድ ማድረገው ነገር የለም። ብለሽ ማረክ። እሺ በቃ ፍቅር በትግላዩ ነው። አይ ቲንክ ያንቺን ፍቅር አልቋል መሰለኝ። በር እየተንኳኳ ነው?